ለለለለለ ልበላችሁ እንዴ? ልበላው እንዴ? ተጀመረ ሰርጉ። ዘበናይ ማርዬ፣ ዘበናይ ማርዬ፣ ዘበናይ ማርዬ የተባለ ባነቶ ቶክቶክ ላይ እንዲህ ማን ናቸው እነዚህ? እነዚህ ማን ናቸው? ያስማሉ ግርማ ሞገሱ እዚህ ጋለችውስ እሩትዬ! ኦፍ ወየ፣ ወየ፣ ወየ፣ ወየ፣ ወየ ጠላት ረርድ ብን በላ። እንግዲህ እነሱ ወደፊት ቀጥሏል። ይሄው እንግዲህ ተጀመረ ተጀመረ። ውከን ደስ አላችሁ። ለዚህ ቀንም ውከን ያበቃችሁ። አረ ሽርጉድ ሽርጉድ። ሰርጉ ነገ ነው የተጀመረ ዛሬ ነው ሰብራይዝ አላችሁ። ቅዳሜ ተብሎ ነበረና ይሄው ቅዳሜም ደርሰዋል። ሙሽራና ሙሽራ ታውቁ። አቤት ደስ ሲሉ ግርማ ሞገሳቸው። ውከን ለዚህ ቀን ያበቃችሁ። እሩት ይየና አብረሽ እንዲህ አብረሽ ሌላ ሰው ነው የመሰለ። ሩቲን ብትሉ አብረሽም ብትሉ ሌላ ሌላ። ዛሬ እንደዚህ የተደመቀ የነገ ቀኑስ ምንድን ነው? እንዲህ ሲያብሩ ምንድነው? ሙሽርየ ሙሽሮዋ ነሺ፣ እናንተ ለየት አላላባችሁ? እኔ ለየት ነው አሉ። ለየት ለየት ልዩ ነው ልዩ ነው ልዩ ነው የሌለ ነው የሌለሉ፣ የሌለሉ እንግዲህ ቀናቸው ደርሶ ዱባይ ላይ ወይቶ ባለው ይጋ ወሰው ማአ ዋ ዋው ብያል። እንግዲህ ሙሽሮቹ ተጀምረዋል። ቀናቸውም ደርሷል። ነጭ በነጭ ተለብሶ መጥቶልናል። ይሄው ቀናቸው ደርሰው ዱባይ ላይ እየተከበረ ነው። እንግዲህስ ተዘጋጃችሁ ወይስ የነጌ ቀንስ? የዛሬውን ተውት ኦፎ እዚህ ገማ እዚህ ገማ ተውት። ሲያምሩ ከምሪን ነውና ትላንትና ፕራንካ እናረጋለን ብላችሁ የዛሬ ደስታ ስላለ እንግዲህ የሌለ ሆኖልናል። የሌለ ሆኖልናል የሌለነ፣ የሌለነ የሌለ ተጀምረዋል። አይ እኔ ደስ ብሎኛል እውነት ነው። የአብርሃም እና የሳራ አድርግላችሁ ከምሬ ነውና፣ አቤት አብርሽ ዛሬ ጉርማ መጎዙ ተውት።